እዚህ ሳር ቤት ቫቲካን ኤምባሲ አጠገብ አዲስ ሳይት ጀምረናል። ኦረዲ ሄደናል፣ ከ50 ፐርሰንት በላይ ደርሰናል። ቀን ቆርጠን እናስረክባለን። ማለትም ሰኔ 30 2019 ነው የምናስረክበው። ስቱዲዮ በ44 ካሬን ያቀረብ ነው። ከአራት ሚሊዮን አራት መቶ ሺህ ብር ማለት ነው። ቅድመ ክፍያው ደግሞ አራት መቶ አርባ ሺህ ብር ማለት ነው። ባለ አንድ መኝታ ደግሞ በስልሳ አራት ካሬ እና እንዲሁም በዘጠና ሰባት ካሬ አለን ያ ማለት በስድስት ሚሊዮን አራት መቶ ሺህ እና በዘጠኝ ሚሊዮን ሰባት መቶ ሺህ ነው ማለት ነው። ቅድመ ክፍያዎቹ እንዳልኩሽ አስር ፐርሰንቶች ናቸው። ባለወለመኝታ ደግሞ በዘጠና ዘጠኝ ካሬ በመቶ ሀያ አምስት እንዲሁም በመቶ ሰላሳ ስምንት እና በመቶ ሀምሳ ሶስት ካሬ አቅርበናል። ያ ማለት ከዘጠኝ ሚሊዮን ዘጠኝ መቶ ሺህ እስከ አስራ አምስት ሚሊዮን ሶስት መቶ ሺህ ድረስ ባለወለመኝታ አማራጮች አሉ ማለት ነው። ባለ ሶስት ደግሞ በተጨ ተጨማሪም ደግሞ አርባ ፐርሰንቱ የባንክ ብድር አመቻችተናል። ሰላም ውድ የኑሮ በሸገር ተመልካቾቼ የምገኘው ሳርቤት በሚገኘው የጃምቦ ሪል ስቴት ሳይታቸው ላይ ነው። እንግዲህ ጃምቦ ሪል ስቴት ለየት ባለ ሁኔታ ግንባታው የቀን ቀጠሮ ተቆርጦለት ማስረከቢያ ጊዜው ማለት ነው ሰኔ 30 2019 ዓ ለደንበኞቹ ለማድረስ እየገነባ እንደሆነ መረጃ ስሰማ ለእናንተ ለተመልካቾቼ ሙሉ መረጃው ለመጠየቅ ወደ ጃምቦ ሪል ስቴት መጥቻለው ማለት ነው። እኔ ነው ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ሰላም እንደት ነህ? እግዚአብሔር ይመስገን። እንደት ነሽ? አለን አለን እንግዲህ ድርጅታችሁ ጃምቦ ሪል ስቴት በከተማችን አዲስ አበባ መሀል የሚባል ቦታ ሳር ቤት ላይ የግንባታ ማስረከቢያ ቀኑ ተቆርጦለት ለደንበኞቹ የገነባ እንደሆነ ሰምቼ ሙሉ መረጃውን ለመጠየቅ ነው የመጣት። ከዛ በፊት ግን እስኪ አንተ ራስን አስተዋውቀን ና ያለውን ነገር ትነግረናል። ያፌት እባላለሁ የጃምቦ ሪል ስቴት ሴልስ ሱፐርቫይዘር ነኝ። እንደሰማሹ ጃምቦ ከ28 ዓመት በላይ ኮንስትራክሽን ላይ ከ8 ዓመት በላይ ደግሞ ሪልስቴት ላይ ቆይቷል። በዚህ 8 ዓመት ውስጥ 19 ሳይት አስረክቧል። እንዳልኩሽ አሁን አንቺ ደግሞ ሰምተሹ በመጣሹ ደግሞ እዚህ ሳር ቤት ቫቲካን ኤምባሲ አጠገብ አዲስ ሳይት ጀምረናል። ኦረዲ ሄደናል፣ ከ50 ፐርሰንት በላይ ደርሰናል። ቀን ቆርጠን እናስረክባለን። ማለትም ሰኔ 30 2019 ነው የምናስረክበው። ምናልባት ማርኬት ውስጥ ካሉት የሚለየን ነገር ደግሞ ሙሉ ነዋሪ ብቻ ነው፣ ሪዚደንት ብቻ ነው እኛ የምንገነባው ሙሉ ለሙሉ የመኖሪያ የሆነ አፓርትመንት ነው። እየገነባችሁ ምንም አይነት ሱቆች ከስራ አይኖሩም። በጣም አሪፍ ያፊት። በነገራችን ላይ እኛ እንደ ኑሮ በሸገር እንግዲህ ወደ ጃምቦ ሪል ስቴት ስንመጣ ዛሬ መጀመሪያችን ነው እና ቅድም እንደገለጽክልኝ ከሆነ ደግሞ ወደ 19 ፕሮጀክቶችን አስረክባቸዋል። ከዚሁ ጋር እያይዘህ እስኪ ስ ጃምቦ ሪል ስቴት ማን ነው የሚለውን ንገረን ጃምቦ ማለት በጃምቦ ግሩፕ ውስጥ ከሚተዳደሩ ስድስት ግሩፖች ውስጥ አንዱ ነው። ከነዚህ ውስጥም ጃምቦ ፈርኒቸር፣ ጃምቦ ኮንስትራክሽን እንዲሁም ጃምቦ ሪል ስቴት እና ኢምፖርት ኤክስፖርትም አለ። እንዳልኩሽ ጃምቦ ሪል ስቴት በዚህ በሪል ስቴት ግንባታ ላይ ስምንት ዓመት ቆይቷል። በዚህ ስምንት ዓመት ጊዜ ውስጥ 19 ያስረክቧል። ብዙ ፕሮጀክቶችን ያስረከባቸው ስምንት ዓመት ውስጥ ትክክል። እንዳልኩሽ ሁሉንም እኛ ስለምንሰራ ኮንስትራክሽንም ፈርኒቸርም ራሳችን ስለምንሰራ ሌላ ሶስተኛ ወገን የእኛ ግንባታ ላይ ማንም አይገባም ሶ አካተን የምናስረክበው ማለት ነው። በጣም አሪፍ። ሌላው እንግዲህ እንደናንተ ሪልስቴት በዚኛው ፕሮጀክት ማለት ነው ጥሩ ነገር የሚባለው ሎኬሽናችሁ ነው። ሳር ቤት እንደሚታወቀው ለንግድም ሆነ ለኖረው በጣም ተስማሚ ቦታ ነው እና እስኪ ስለ ሎኬሽኑ በደንብ ንገረኝ። ቅድም እንደነገርኩች ቫቲካን ኤምባሲ ሳር ቤት የሚገኝ ሲሆን የቀረውን ደግሞ ሞር ሳይቱ ላይ ሄደን በደንብ ባሳይች ደስ ይለኛል። ስለዚህ አሁን ሳይታችሁ የሚያው በሚገባ በጣም ደስ ይለኛል። እንደምታዩ ሳይታችን ላይ ደርሰናል። ይህ ሳይት አምስት ፔዝመንት ከስር ጨርሰን አሁን አራተኛ ላይ ደርሰናል። ዘጠኝ ፎቅ ጨርሰናል ማለት ነው። ቅድም በመጀመሪያችን ላይ እንዳልኩሽ ወደ አንድ ዓመት ከአስር ወር ብቻ ነው የቀረው፣ ሰኔ 30 2019 እናስረክባለን። ለማስረከብ አንድ ዓመት ከአስር ወር የቀረው፣ ትክክል፣ ትክክል። እና ሰባት ፔዝመንት ፓርኪንግ ኤሪያን ያለ ማለት ነው። አምስቱን እና ሁለቱን የመጀመሪያ ፍሎሮችን እንጠቀማለን። ሙሉ ነዋሪ ብቻ ነው የሚጠቀመው አክሰስ የሚያደርገው በዚህ አፓርትመንት ላይ አራት ሊፍቶችና ጋርቤጅ ሹተሮች ከላይ የመሰብሰቢያ አዳራሾች ሁሉ ነገር የተሟላለት ነው። ከርሰ ምድር ውሃ እንዲሁም ጀነሬተሮችን ደግሞ በአሪፍ ስታንዳርድ አስገብተን ምንገጥምላቸው ማለት ነው። ለነዋሪዎቹ በጣም አሪፍ። ሰባቱ ወለል የመኪና ማቆሚያ ነው የሚሆነው። ሰባት ወለል መኪና ማቆሚያ። ስለዚህ ይሄ እንግዳ መኪና አይኖርም ማለት ነው። እንግዳ መኪና እንኳን ቢመጣ በቂ ስፔስ ይኖረናል ማለት ነው። በጣም አሪፍ። ይሄኛው ስንተኛው ሳይታችን አሁን? ይሄኛው 18ኛ ሳይታችን ነው። 18ኛ ሳይታችን ነው በሚገባ። የቀረውን ደግሞ እስኪ ውስጥ ገብተን በእናይ ምን ይመስልሻል? መልካም ኦኬ። ይህ እንደምትየው መግቢያችን ነው። ከዚህ በታች አምስት ቤዝመንት አለችን፣ የመኪና ማቆሚያ ማለት ነው። ይሄኛውም የመኪና ማቆሚያ ነው። ግራውንዱ መኪና ማቆሚያ ነው። አንደኛው መኪና ማቆሚያ ነው የሚሆነው። እንደምታዩ ሰፋ ያለ ስፔስ አለ ለእያንዳንዱ ነዋሪ ከአንድ በላይ ማለት አንድ ፕሮሚስ እንገባለን፣ ግን ከዛም በላይ መኪና ማቆሚያ በቂ መኪና ማቆሚያ አለን ማለት ነው። እንግዳ ቢኖርባቸውም በቂ የሆነ ፓርኪንግ ስፔስ ስለሚኖር የመጨናነቅ ነገር አይኖርም። ትክክል ትክክል። እንደምታየው ደግሞ ሳይቱ ሁሉ ጊዜ 24 ሰዓት በዓል፣ እሁድ ሳይባል ሁሉ ጊዜ ስራ ላይ እንደምታዩ ግንባታ ላይ ናቸው። ለዛ ነው አሁንም እንግዲህ ስራ ላይ ናቸው። ትክክል በሚገባ በሚገባ አሁን አራተኛ ፎቅ ላይ ደርሰናል። እንደምታያቸው ሁሉም ቤቶች ብርሃን እንዲገባ ሰፋ ተደርጎ የተሰሩት ኮለንም አልበዛባቸውም። እንደምታያቸው በዚህ አካባቢያችን ላይ በዚህ በኩል የቫቲካን እና ኢንዶኔዥያ ኤምባሲ፣ በታች በኩል ደግሞ እነ ካናዳ ኤምባሲ ይመሳሰሉ አሉ። አጠቃላይ በአንድ ኪሎ ሜትር ራዲየስ ውስጥ ብቻ ከአስር በላይ ኤምባሲዎች አሉ ማለት ነው። ትክክል። እንዲሁም የእምነት ተቋማት፣ ኢንተርናሽናል ትምህርት ቤቶች የመሳሰሉትን ስላለ ለመኖሪያ ምቹ ነው። እንዲሁም ቅድም ጀምር ልሽ አልነበረ ሙሉ ሬዚደንሻል ማለትም ነዋሪ ብቻ አይደለም የአፍሪካ ህብረት ተከራዮች ለሚፈልጉት እንደዚህ አይነት ነገር ስለሆነ ምንም አይነት ሱቆች ምናምን ስለማይኖሩት ሁሉም ነዋሪ ስለሆነ የመከራየት ቻንሱ ከፍ ያለ ይሆናል ማለት ነው። ስለዚህ ለመኖርም ለማከራየትም በጣም ምቹ የሆነ ቦታ ላይ ነው ያለው። በጣም አሪፍ ነው። እንግዲህ ሌላው ደግሞ ለየት የሚያደርጋችሁ ነገር ገንብታችሁ የምታስረክቡበት ቀን በውል መታወቁ ነውና ይህ እንዲሆን ያስቻለው ምናልባት የግንባታ ፕሮሰሳችሁ ላይ የተለየ የተጠቀማችሁት ነገር ካለ እስቲ ስለግንባታው ጥራት ነገር። ጥሩ እንዳልኩሽ ቅድም ጀምሬልሽ አልነበረ 28 ዓመት በላይ ኮንስትራክሽን ላይ ሰርተናል። ሶ ያ የረጅም ዓመት ልምድ ይህንን እያንዳንዱን ቀን እንድንቆጥር አግዞናል። እና ደግሞ የምንገነባባቸው ማቴሪያሎች በፖስቴሽን ስለሆነ የኮለን ብዛት አይኖረውም ማለት ነው። አንድ ቤት ላይ ሰው ሰፋ ያለ ቤት ሆኖ በደንብ ብርሃን የሚገባባቸው ይሆናል። እንግዲህ ሌላው ደግሞ ሰዎች ቤት ለመግዛት ሲያስቡ በጣም ከሚያዩቸው ነገሮች አንዱ ካሬ ነው። ምናልባት ሰፋ ያለ ወይ ደግሞ ጠበብ ያለ የካሬ አማራጮችን የሚፈልጉ ደንበኞች ይኖራሉ እና እናንተ ጋር ምን ምን አይነት የካሬ አማራጭ አለ? ጥሩ ጥሩ እንዲሁም አሁን ቆንጆ ጊዜ የመጣችሁት ማለትም በካሬ እስከ 120 እየሸጥን ነበር። አሁን ላልተወሰነ ጊዜ በካሬ እስከ መቶ ሺህ ወርደናል ማለት ነው። እያንዳንዱ ቤቶቻችን ላይ የ20 ሺህ ብር ቅናሽ አድርገናል። ከ44 ካሬ ስቱዲዮ ጀምሮ መኖሪያ ቤቶችን አለን። ስቱዲዮ፣ ባለ አንድ፣ እንዲሁም ባለ ሁለት፣ ባለ ሶስት መኖሪያ ቤቶች አሉን ማለት ነው። ባለ ሁለት እና ባለ ሶስት ምን ያህል ካሬ ናቸው? ባለ ሁለት መኝታ አራት የካሬ አማራጮች ሲኖሩት ከዘጠና 99 ካሬ እስከ 156 ካሬ የካሬ አማራጮች አሉ። እንዲሁም ባለ ሶስት መኝታ በ145 ካሬ አማራጭ አለን ማለት ነው። በጣም አሪፍ። ስለዚህ ያሏችሁ የመኝታ አማራጮች ከስቱዲዮ ጀምሮ እስከ ባለ ሶስት መኝታ እናንተ ጋር ይገኛል ማለት ነው። በጣም አሪፍ። እስቲ አሁን ደግሞ ወደ አከፋፈሉ ልሰድህ፣ ና። እንዴት ነው በጊዜ ሂደት ነው የምታስከፍሉት ወይስ ደግሞ ፕሮግረስ ቤስድ ነው? እኛ አሁን እያስከፈልን ያለ ነው በግንባታ ሂደት ነው ማለትም፣ እኛ ስንገነባ ነው ደንበኛው የሚከፍለው። ግን ምናልባት ደንበኛው እጄ ላይ ገንዘብ የለም እያለ የሚቸገር ከሆነ በጊዜ መክፈል ይችላል ማለት ነው። በጊዜ ሂደት መክፈል ይችላል ማለት ነው። ስለዚህ ሁለቱም አማራጭ እናንተ ጋር ትክክል። በጣም አሪፍ። ዋጋችሁ በካሬ ምን ያህል ነው? ዋጋችን ቅድም እንደነገርኩሽ በሰሚ ከሆነ በመቶ ሺ በፉሊ ከሆነ ማለትም በሙሉ ግንባታ አጠናቀም እናስረክባችሁ ከሆነ ደግሞ በመቶ ሀያ ሺ ነው እየሸጥን ያለ ነው። ከስቱዲዮ እስከ ባለሶስት አለ ብዬሽ ነበር አይደለ? ስቱዲዮ በአርባ አራት ካሬ ያቀረብነው ከአራት ሚሊዮን አራት መቶ ሺ ብር ማለት ነው። ቅድመ ክፍያው ደግሞ አራት መቶ አርባ ሺ ብር ማለት ነው። ባለ አንድ መኝታ ደግሞ በስልሳ አራት ካሬና እንዲሁም በዘጠና ሰባት ካሬ አለን። ያ ማለት በስድስት ሚሊዮን አራት መቶ ሺ እና በዘጠኝ ሚሊዮን ሰባት መቶ ሺ ነው ማለት ነው። ቅድመ ክፍያዎቹ እንዳልኩሽ አስር ፐርሰንት ፐርሰንቶች ናቸው። ባለ ሁለት መኝታ ደግሞ በ99 ካሬ፣ በ125፣ እንዲሁም በ138 እና በ153 ካሬ አቅርበናል። ያ ማለት ከ9 ሚሊዮን 900 እስከ 15 ሚሊዮን 300 ድረስ ባለ ሁለት መኝታ አማራጮች አሉ ማለት ነው። ባለ ሶስት ደግሞ 145 ካሬ ሲሆን በ14 ሚሊዮን 500 ሙሉ ክፍያ፣ ቅድመ ክፍያ ደግሞ ከ10 ፐርሰንት ማለትም ከአንድ ነጥብ አራት ጀምሮ የራሳቸው ማድረግ ይችላሉ ማለት ነው። ለሁሉም መኝታዎች ቅድመ ክፍያው 10 ፐርሰንት ነው የስ ለሁሉም ደንበኛ 10 ፐርሰንት ነው። በተጨማሪም ደግሞ 40 ፐርሰንቱን የባንክ ብድር አመሸችተናል። የባንክ ብድር ስልሽ ከራሳችን ድርጅት ጋር እንደ ኪራይ እንዲከፍሉት በሶስት ዓመት ጊዜ ውስጥ ዝቅተኛ በወለድ እንዲከፍሉት 40 ፐርሰንቱን አመሸችተናል ማለት ደንበኛው የሚከፍለው የቤቱን ዋጋ 60 ፐርሰንቱን ብቻ ነው ማለት ነው። አሁን 10 ፐርሰንት ቅድመ ክፍያ ይከፍላል። የቀረውን 50 ፐርሰንት እስከ አንድ ዓመት ከአስር ወር ከፍሎ 40 ፐርሰንቱን ለሶስት ዓመት ቀስ ብሎ ይከፍላል ማለት ነው። በዝቅተኛ በሆነ ወለድ ማለት ነው። ወለዱ ከባንክ ጋር መያያዝ ሲሆን እራሳችን ነው የምናያይዝላቸው፣ ማለት የራሳችን እንዲሁም በተጨማሪ ሌላ ቦታ ባልተለመደ መልኩ የኮመን ኤሪያ ማለትም የጋራ መጠቀሚያ የምንላቸውን ከ20 እስከ 30 ፐርሰንት አይደል፣ ሌላ ቦታ የሚቆረጠው እኛ ደግሞ የምንቆርጠው እዚህ ጋር ከ10 እስከ 14 ፐርሰንት ብቻ። ያ ማለት የጋራ መጠቀሚያው ከዋናው ከቤቱ አይበልጥም ማለት ነው። ስለ እንዳልኩሽ ከ10 እስከ 14 ፐርሰንት ብቻ ነው የምንቆርጠው ማለት ነው። ሻፌት ቅድም እንደነገርከኝ ከሆነ እንግዲህ እናንተ ግንባታችሁን ስታስረክቡ በሁለቱም አማራጭ ነው ማለትም በሴሚም እንደገና ደግሞ በፉሊ ፊኒሽ ድማርጋችሁ ነው የምታስረክቡት እና ሁለቱ ያላቸው ልዩነት ምንድን ነው? እስኪ ንገረኝ። በሰሚ ስናስረክብ የጋራ የሚባሉ ነገሮችን ሊፍት፣ ኮሪደሮችን ጨርሰን የምናስረክቡ እንዲሁም ቴራዝ የመሳሰሉትን ሙሉ ነው የምናስረክበው። ግን የነዋሪው ከገባ በኋላ የውስጡን ስራውስ የሚሰራ የውጭ በርና የውጭ መስኮት እንገጥማለን። የውስጥ በሮችን ግን ኗሪው ነው የሽንት ቤት ዕቃ በሮችን የውስጥ በሮችን እንዲሁም ኪችን ካቢኔት ቁምሳጥን የመሳሰሩት የመሳሰሉት ነገሮች ራሱ ደንበኛው ነው የሚገነበው ማለት ነው። በፉሊ ፊኒሽ ሲሆን ደግሞ ይህን ሙሉ እኛ እንሰራለን። በ120 ማለት በካሬ በ120 ሲሆን እኛ እንሰራለን። እኔ እንደውም ሰጀስት ማድረገው ይህን ነው። ግን ሌላ ማርኬት ላይ ያልተለመደ እኛ ብቻ እየሰራ ነው ደግሞ ያለ ኦቨን፣ ሆቶብ እንዲሁም ሲሊንክ ጨምረን የምንሸጠው ደግሞ አለ እሱ በካሬ እስከ 122ሺ ይመጣል ማለት ነው። የ2ሺ ብር ጭማሬ ነው ያለው ማለት ነው። ትክክል። ከዚኛው ኦቭን ከወታብን ጨምረን እስከ 122ሺ የምንሸጠው ማለት ነው። ቫሊው አዳድርጋችሁ ከ122ሺ ብር ማለት ነው። ትክክል። ካየሽው ይህንን ከአንድ ዓመት ከ10 ወር በኋላ የሚረከበው ፕራይሱ ይጨምራል። አሁን ግን ቢገዛበት ይጠቀማል ማለት ነው። አሁን ተጠቃሚ ይሆናል። በሚገባ። በጣም አሪፍ። ስለዚህ የኛ ተመልካቾች እንግዲህ እናንተ ጋር መተው መግዛት ቢፈልጉ እንዴት ነው የሚያገኙዋችሁ? ከስር ባሉ ስልኮች መደወሉን ይችላሉ እንዲሁም በዋትሳፕ በቴሌግራም እኛም ማግኘት ይችላሉ። በተጨማሪ ደግሞ ውጭ ሀገር ለሚኖሩ ሰዎች ደግሞ በዲኤችኤል አግሪመንታቸውን ያለ ወኪል መጨረስ ይችላሉ። ማለትም ከዛ ካሉበት ሀገር ካሉበት ሆነው ትክክል በጣም መጨረስ ይችላሉ። እሺ፣ ያፌት ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቼ እንግዲህ ሪል ስቴት ላይ ኢንቨስት ለማድረግ የመረከቢያ ጊዜ ሀሳብ ሆኖባችሁ ለነበረ በሙሉ ይህ ቪዲዮ ጃምቦ ሪል ስቴት ይዞት የመጣው መረጃ ለእናንተ እንደጠቀማችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ ቻው።